ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን በዛሬ ቪዲያችን የዝንላቸው የቀረብን ወተር ዲስፔንሰር ወይም ደግሞ ውሃ ማጣሪያ ሙቅ ቀዝቃዛ እንዲሁም ደግሞ አነስ ያለ ፍሪጅ ያላቸውን እቃዎች ይሆናል። በመጀመሪያ የምናየው ስማርት ወተር ዲስፔንሰር ይሆናል። ይህ እንግዲህ ስማርት ወተር ዲስፔንሰር እንደምታዩት ከላይ ጋር ሀያ ሊትር የሆነ ውሃ ማጣሪያ ያለው፣ ከዛም ደግሞ በተጨማሪ ምንድን ነው እዚሽ ጋር አነስ ያለች ታንከር እስከረሌት ድረስ የምትችላለችው እንዲሁም ደግሞ መሀለኛው ፓርት ላይ በምናይበት ጊዜ እዚህ ጋር ተጣርቶ የመጣውን ውሃ ከፈለግን ሙ ከፈለግን ደግሞ ቀዝቃዝ አድርገን የምንጠቀምበት የራሱ ቦይለር እና ኮንደንሰር አለው ከዚህም በተጨማሪ ደግሞ ምንድነው እታችኛው ላይ እንደዚች አነስ ያለች ፍሪጅን እናገኝለታለን ማለት ነው እንዲህ ከላይኛው እንግዲህ ስንጀምር ሳይዙም ሰፋ ያለ ስለሆነ ትልቅ ካፓሲቲ ያለውን ውሃ መያዝ ይችላል ያም ደግሞ ከሌሎቹ ወተር ዲስፔንሰሮች ተመራጭ አድርገዋል ከዛም ደግሞ በተጨማሪ እዚህ ጋር እንደምናየው ሳንዱ ባለ አምስት ስለሆነ ምንም አይነት ከውሃ ውጭ ያሉ ነገሮች በሙላ እዚሁ ላይ ያልቃሉ ማለት ነው። ወይም ደግሞ ውሃ ብለድ በሽታዎችን በፍጹም ሊያመጣብን አይችልም ማለት ነው። እንግዲህ ቺኗ ወተር ሳንዷ ወይም ደግሞ ወተር ፊልተሯ ምትጠቅመን እስከ ሁለት ዓመት ድረስ ነው። ከሁለት ዓመት በኋላ የምንጠቀመው ውሃ ቴስቱም እንዲሁም ደግሞ ከለሩም ይቀየራል። ስለዛ የግዴታኛ ምን ማድረግ ይኖርብናል? እቺ ከላይ ያለችውን የውሃ ሳንዷን አውጥተን በሌላ መቀየር ይኖርብናል ማለት ነው። እኔ ደግሞ ከላይ የምናያት እንደዚች አይነት የሆነች ፊልተር እቺ እዚህ ጋር እንግዲህ እንደምናያት ሶሊድ ወስቶችን ነው የምትይዝልን። እቺኛም ደግሞ በየአራት ወሩና እና በየአምስት ወሩ ከራሱ ከስማርት ጋር ስለሚመጣ ግዴታ ጨርቋን መቀየር ይኖርብናል ማለት ነው። እንግዲህ ውሃ መጠቀም የማይፈልግ እንደዚህ ያልተጣሩ ውሃዎችን በቧንቧ ውስጥ ያሉ ውሃዎችን መጠቀም የማይፈልግ ሰው ደግሞ ካለ እዚህ ጋር እንደምናየው የጃር ስላላት እቺ ከላይ ያለችዋል በማንሳት የጃሩንን እንገጥመውና የጃሩን ከፈለግን ሙቋ ከፈለግን ደግሞ ቀዝቃዛ ውሃ ማግኘት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ቅድም እንደነገርኳችሁ የራሷ የሆነ አነስ ያለ ታንከር ስላላት እዛ ውስጥም ውሃ ታጠራቅም እንላለች። በዚችኛ በምናየው ሙቅ ውሃ፣ በዚችኛ ደግሞ ቀዝቃዛ ውሃ ያወርድልናል። ሙቅ ውሃው እንግዲህ እስከ 85 ዲግሪ ሴንቲግሬድ ድረስ ቴምፕሬቸር አለው ማለት ነው፣ ወይም ደግሞ የሙቀት አቅም አለው። እችኛ ደግሞ ቀዝቃዛዋ ደግሞ እስከ 10 ዲግሪ ሴንቲግሬድ ድረስ መውረድ ትችላለች ማለት ነው። እንደምናየውም ደግሞ አነስ ያለ ፍሪጅ አለው። ይህ ፍሪጅ እንግዲህ ዋናው አገልግሎቱ ምንድነው? የመጀመሪያ ነገር እዚህ ጋር ያለው ውሃ ተጣርቶ ከመጣ በኋላ ምንድነው ምንቀዳ በብርጭቆ ባክቴሪያ እና የተለያየ ነገር ካለው ያው ተመልሶ ተመሳሳይ ነገር ስለሆነ እዚህ ፍሪጅ ውስጥ እናስገባና ፍሪጅ ውስጥ እስታራላይዝ ያደረግልናል። ከዛ ውሃችንን መቅዳት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ አነስ ያሉ እቃዎችን ለማስቀመጥ ታገለግለናለች ማለት ነው፣ እቺ ወተር ዲስፔንሰር። እነዚህን ከነገርኳችሁ ደግሞ በተጨማሪ ቤታችን ውስጥ እናስቀምጣል ለየት ያለ ውበት ስላላት የቤታችንን ግርማ ሞገስ ከፍ ታደርግልናለች ማለት ነው። እንግዲህ ወተር ዲስፔንሰር መካከለኛ ተለቅላለ ቤትን ታገለግላለች። እንዲሁም ደግሞ በብዛት የተለያዩ መስሪያ ቤቶች ላይ ብናስቀምጣት ተመራጭ ናት ማለት ነው። እንግዲህ ቅድም እንደነገርኳችሁ በዚችኛዋ ሙቅ ውሃና በዚኛው ደግሞ ቀዝቃዛ ለው ከዛም ደግሞ በተለየ ኖርማል ውሃ ያልሞቀም ያልቀዘቀዘም ውሃ በምንፈልግበት ጊዜ አሁን እንደማሳያችሁ የጀርባው ላይ እንደምታዩት የሙቁም ወይም ደግሞ የቀዝቃዛውን አጅስትመንት ስላለ ከሁለት አንዱ እናጠፋው እና ምን ማድረግ እንችላለን ማለት ነው። የሙቅ የሚወርድበት ውሃ ኖርማል ውሃ ይወርድበታል፣ ወይም ደግሞ የቀዝቃዜውን ካጠፋ ነው ቀዝቃዛ በሚወርድበት ውሃ ኖርማል ውሃ ይወርድልናል ማለት ነው። ይሄ ስማርት ወተር ዲስፔንሰር አንድ አመት የካምፓኒ ዋራንት ያለው ዋጋው ደግሞ 24 ሺ ብር ብቻ ነው ማለት ነው። እንዲሁም ከነፃ ዴሊቨሪ ጋር ቤታችሁ ድረስ እናደርስላቸዋለን። በመቀጠል ደግሞ የምናየው ወተር ዲስፔንሰር ይሆናል። ቅድም እንደነገርኳችሁ አንድ ወተር ዲስፔንሰር ምንድነው ከላይ እንደዚህ ፊልተር አለው እንዲሁም ደግሞ እዚህ ነው መሀል ፓርት ላይ የሙቅ የኖርማል እና የቀዝቃዛ አለው። እንዲሁም ደግሞ የታችኛው ላይ ፍሪጅ አለው አነስ ያለች ፍሪጅ አለው ማለት ነው። ይህ እንግዲህ ወተር ዲስፔንሰር እዚህ ጋር እንደምናየው ሶሊድ ውስቶችን የሚይዝበት አታች አድርጎ የሚያስቀርበት የራሱ የሆኑ ጨርቅ የምትመስል ነገር አለች። በየጊዜው ወይም ደግሞ በየአራት ወሩ መቀያየር ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያት ሳንድ አለችው በዚችኛ ሳንድ ደግሞ እስከ አምስት ሊየር ድረስ ስላለው ምንም አይነት ባክቴሪያ ወደ ውስጥ ሊወርድብን አይችልም፣ እንዲሁም ደግሞ ከውሃችን ጋር ሊመጣ አይችልም ማለት ነው። እዛው ላይኛው ላይ ያስቀርልናል ማለት ነው። ለዚችኛ እንግዲህ ለአሸዋዋ ማድረግ የሚገባን የመጀመሪያ ጥንቃቄ ምንድን ነው? በ15 ቀን እንዲሁም ደግሞ በአንድ ወር ከተጠቀምን በኋላ መጸዳት አለባት ግዴታ። እዚ ጋር የተለያዩ ቆሻሾች ነው የሚኖሩ። እነዛን ቆሻሾች በንጹህ ውሃ ማስዳት ይኖርብናል ማለት ነው። አለበለዛ ግን የምንጠቀምበትን ጊዜ ያሳንስብናል ማለት ነው። ያው እንግዲህ ይሄ አሸዋ እስከ ሁለት ዓመት ከስድስቱ ድረስ መጠቀም እንችላለን። እንዲሁም ደግሞ መቼ ነው የሚያልቀው ወይም ደግሞ መቼ ነው አለመጠቀም የምችለው ከተባለ ያው የውሃው የቴስቱና ከለሩ ይቀየራል። ወይ አሸዋው ማጣራቱን ሲያቆም የውሃው ከለርና እንዲሁም ደግሞ ቴስቱ ይቀየራል። የዛን ሰዓት ላይ የግዴታ አሸዋውን መቀየር ይኖርብናል ማለት ነው። ያው አሸዋውን ካልቀየርነው የከተትነው ውሃ ሳይጣራ ስለሆነ የሚወርደው የተለያዩ አይነት የውሃ ወለድ በሽቶች ሊይዙን ይችላሉ። ስለዛ ያኛውን ግዴታ ጥንቃቄ ማድረግ ይገባናል ማለት ነው። ከዚህም በተጨማሪ ደግሞ ይሄ እንግዲህ ብላክ ስታር እንደምናየው ሶስት አይነት አማራጮች አሉት። እዚህ ጋር እንደምናየው ሙቁን ያወርድልናል፣ እዚህ ጋር ደግሞ ኖርማሉን ያወርድልናል፣ እዚህ ጋር ደግሞ ቀዝቃዛውን ያወርድልናል ማለት ነው። ከዚህም ደግሞ በተጨማሪ እንደምናየው አነስ ያለች ፍሪጅ አለችም። እዚህ ጋር እንደምናየው አነስ ያለች ፍሪጅ አለች። የምንፈልገውን ነገር ከተ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ፒኛዋን ውሃ የቧንቧ ውሃ የማይጠቀም ሰው ካለ የጃሩ የሚጠቀም ሰው ካለ እቺን እዚህ ጋር በመግጠም የጃሩን ከፈለግን ሙቆም ከፈለግን ደግሞ ቀዝቃዛውን ውሃ ማውረድ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄን እቃ አጠቃቀሙን ማያቁ ወይም ደግሞ ቤታችን ውስጥ ሕጻናት ካሉ እነዚህ ኖርማል ውሃው እና ቀዝቃዛ ውሃው ሊጎዳቸው አይችልም። ነገር ግን ሙቋሁን ከነኩት በጣም ሙቅ ውሃ ስለሆነ ሊያቃጥላቸውና ሰውነታቸውን ሊያበላሽባቸው ስለሚችል ምንድነው እዚሽ ጋ የራሷ የሆነ ሬድ ምልክት እንደምታዩት ቀይ ያለች ችኛን ቀይ ወደዚህ ስንነካት ነው ሎክናት ራሷ እንደዚህ ስንነካው አይከፍትም። እችኛዋን ግን ወደዚህ ስናደርጋት ነው የምትከፍትልም ማለት ነው። ያም እንግዲህ ተመራጭ ያደርገዋል ማለት ነው። ስለ እቃው አጠቃቀል ብዙ ማያቅ ሰው ነክቶት አደጋ እንዳይደርስበት ያደርገዋል። እንዲሁም ደግሞ ከጀርባ በምናይበት ጊዜ እንደዚህ እዚህ ጋር እንደምናየው የሙቁንም የቀዝቃዛውንም ኮንትሮል ማድረጊያ የምትሆን ፓወር ኦን እና ኦፍ አድርገን የምንጠቀምበት አለው ከዛም ደግሞ በተጨማሪ እንግዲህ የማንፈልገው ሙቁ አሁን ካልፈለግ ነው ችኛል ማጥፋት ይኖርብናል ማለት ነው። እንግዲህ ዋናው ጥንቃቄ ማድረግ የሚገባ ምንድነው፣ እዚህ ጋ እንደምናለው ጋስ ሲስተምና ቦይለር ስላለው ቦይለሩ ውሃ ሳይኖርበት ውሃ እዚኛው ላይ ሳይሆን እዚኛው ታንከር ውስጥ ውሃ ሳይገባ የሙቁን ካበራ ነው አውቶማቲካሊ ስለሚቃጠል ወይም ደግሞ ስለሚበላሽብን የግዴታ የሙቁን ማብራት ያለብን መቼ ነው ማለት ነው? እዚ ውስጥ ውሃ ሲኖር ነው። ሌላ ደግሞ ምንድነው፣ ይህኛው ጋዝ ሲስተም ስለሆነ ከቦታ ቦታ ስናነቃንቀው ጋዙ ሊንክ ሊያረግ ስለሚችል ከቦታ ቦታ በአብዛኛው ጊዜ ባናነቃንቀ ይመርጣል። ነገር ግን አስገዳጅ ደግሞ ከሆነ ካነቃነቀው በኋላ ቦታውን ይዞ ሚኒመም ለአራት ሰዓት እና ከዛ በላይ መቆየት አለበት ማለት ነው። እንደዛ ካረግን ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እችኛው የምታገለግለን ምንድነው የቀዝቃዛውንና ፍሪጁን ፓወር ኦን እና ኦፍ ለማድረግ ነው የሚያገለግለን ማለት ነው። እንደ ሌሎቹ እንግዲህ የራሱ ፍሪጅ ስላለው እዚህ ጋር እንደምናየው ኮንደንሰር አለው ማለት ነው። ያው እንግዲህ ብላክ ስታር መካከለኛ፣ ተለቅ ያለ ቤት እንዲሁም ደግሞ ለተለያዩ አይነት መስሪያ ቤቶች ተመራጭ ናት ማለት ነው። እንደምናየውም ሳይዟ አነስ ያለ ነው ቦታን አትይዝም። ነገር ግን አገልግሎቷ ቅድም እንደነገርኳችሁ ላቅ ያለ ነው ማለት ነው። ይሄ እንግዲህ ብላክ ስታር አንድ አመት የካምፓኒ ዋራንቲ ያለው ዋጋው ደግሞ 23000 ብር ብቻ ነው። በመቀጠል ደግሞ የምናየው ቤታ ወተር ዲስፔንሰርን ይሆናል። እንግዲህ ይሄ ቤታ ወተር ዲስፔንሰር እንደምናየው የራሱ የሆነ የውሃ ማጣሪያ አለው፣ እንዲሁም ደግሞ አነስ ያለች ታንከር አላት። እንዲሁም ደግሞ እዚህ እታችኛው ላይ እንደምናየው የራሱ የሆነ አነስ ያለች ፍሪጅ አላት። እንዲሁም ደግሞ እዚህ ጋር እንደምናየው የጃሩን ይሄኛውን መጠቀም ካልፈለግን የጃሩን አርገን መጠቀም የምንችልበት የራሱ የሆነ አማራጭ አለው። ይህም እንግዲህ ወተር ዲስፔንሰር እንደምናየው ሁሉ ከፈለግን ሙቁን ውሃ፣ ከፈለግን ቀዝቃዛውን ያልሞቀውንም ያልቀሰቀውን ዘ ከፈለግን ደግሞ የቀዝቃዛውን ውሃ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እችኛም የራሱ የሆነ ሎክ አላት። እችኛን ዝም ብለን ብንነካው ውሃ አይፈስልንም። እችኛን ወደ ውስጥ አድርገን ስንነካው ነው ውሃ ይፈስልን ማለት ነው። ያም እንግዲህ ስለ አጠቃቀምና ቤታችን ውስጥ ሕፃናቶች ካሉ እነሱ እንዳያቃጥላቸው ተመራጭ አድርጓል ማለት ነው። ይሄ ቤታ ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋራንት ያለው። ዋጋው ደግሞ 24 ሺህ ብር ብቻ ነው። በመቀጠል ደግሞ የምናየው አፍትሮን ወተር ዲስፔንሰርን ይሆናል። ይሄ እንግዲህ አፍትሮን ወተር ዲስፔንሰር እንግዲህ እንደምናየው ሳይዙ ሰፋ ያለ የውሃ ማጣሪያ አለው። እንግዲህ እንደምናየውም ደግሞ አሸዋው እስከ 6 ሊየር ድረስ ስላለው ምንም አይነት ነገር ወደ ታች መጥቶ ወይም ደግሞ የጠራው ውሃ ውስጥ ገብቶ ሊያበላሽብን ወይም ደግሞ የተለያዩ አይነት በሽቶችን ሊያስዘን አይችልም ማለት ነው። ከዚህም ደግሞ በተጨማሪ አሸዋው በሁለት ዓመት መቀየል ያለበት ምክንያቱም ምንድነው ከለሩና የውሃውን ቴስት ስለሚቀይርብን ማለት ነው። የዛን ጊዜ ነው መቀየር የሚኖርበት ማለት ነው። እዚህ ጋ እንደምናየው ሙቅ አለው፣ እዚሽ ጋ ደግሞ ኖርማል አለው፣ እዚህ ጋ ደግሞ ቀዝቃዛ አለው ማለት ነው። እንዲሁም ደግሞ እዚሽ ጋ እንደምናየው የሙቁን የምናበራበትና የምናጠፋበት የራሱ ፓወር ኮንትሮለር አለው። ችኛ ደግሞ የቀዝቃዛውና የፍሪጁን የምናጠፋበት ፓወር ኮንትሮል አለው ማለት ነው። ዋና ማድረግ የሚገባ ጥንቃቄ ምንድነው? እዚኛው ታንከር ውስጥ ውሃ ሳይገባ የሙቁን ማብራት የለብንም። ልክ ውሃ እዚኛው ታንከር ውስጥ ከገባ በኋላ ነው የሙቁን ማብራት ያለብን። አለበለዚያ ወዲያው አውቶማቲካሊ ምንድነው ቦለራችን ይቃጠልና ያላስፈላጊ ወጪ እና ያላስፈላጊ እንግልት ይዳርግብናል ማለት ነው። ስለዚህ ግዴታ ውሃ እዚህ ውስጥ ከሞላ በኋላ ነው እችኛም ማብራት ያለብን። ከዚህም ደግሞ በተጨማሪ ከቦታ ቦታ ካንቀሳቀስ ነው በኋላ ቢያንስ ለአራት ሰዓት እና ከዛ በላይ መቆየት አለበት ምክንያቱም ጋዝ ስላለው ይሄ ጋዝ ደግሞ ይፈስብናል። ከቦታ ቦታ አነቃንቀን ወደ ኤሌክትሪክ ንሰጋ ፓይፕ ስለሚገባ ያላስፈላጊ ወጪ እንዳረጋለን ማለት ነው። ስለዚህ ከተንቀሳቀሰ በኋላ የግዴታ ለአራት ሰዓት መቆየት አለበት ሚኒመሙ ነው ለአራት ሰዓት። ከዛ በላይ ባቆየን ቁጥር ጋዙ ሰትል ስለሚያደርግ ያላስፈላጊ ወጪም አንዳረግም። እንዲሁም ደግሞ ይሄን የመሰለ ወተ ዲስፔንሰራችን ሳይበላሽብን ረጅም ጊዜ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ሁሉ እችኛዋን እንደምናያት ከላይ አለቻን ብድግ አድርገን እዚህ ጋር በምናየው የጃር ማስቀመጫ አማካኝነት እዚህ ጋር በመቅጠም እቺን የጃር ማስቀመጫን እዚህ ጋር በመቅጠም የጃሩን ውሃ ከፈለግን ሙ ከፈለግን ደግሞ ቀዝቃዛ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ አነስ ያለ ፍሪጅ ስላለው ብርጭቆዎችን፣ የተለያዩ መድኃኒቶችን ማስቀመጥ እንችላለን ማለት ነው። የዚህ ፍሪጅ ዋና አገልግሎቱ ምንድን ነው? እዚህ የተጣራውን ውሃ ባክቴሪያ ባለው እና በተለያዩ መግጆች ከቅደ ነው ተመሳሳይ ነገር ስለሆነ የምንቀዳባቸውን ውሃ የምንቀዳባቸውን ነገሮች እዚህ አነስ ያለች ፍሪጅ ውስጥ በማስቀመጥ ስታራላይዝ አድርጎ ከዛ ንጹህ የተጣራ ውሃ በንጹህ መግጃ እናገኛለን ማለት ነው። ያን ዋና አገልግሎቱ። ይህ አፍትሮን ወተር ዲስፔንሰር ሁለት ዓመት የካምፓኒ ዋራንት አለው። እንግዲህ ከሁለት ዓመትም በላይ ደግሞ ረጅም ጊዜ ለመጠቀም ቅድም የነገርኳችሁን እነዛን ነገሮች መጠንቀቅ ይኖርባቸዋል። አንደኛ ውሃ ታንከሩ ሳይገባ በፍጹም መብራት የለበትም። ሁለተኛው ነገር ደግሞ ምንድነው? ከቦታ ቦታ ካንቀሳቀስን በኋላ ለአራት ሰዓት መቆየት አለበት ማለት ነው። እነዛን ካደረግን ከሁለት ዓመት እና ከዛ በላይ መጠቀም እንችላለን ማለት ነው። ይህ አፍትሮን ከፈለግን በጥቁር ከፈለግን ደግሞ በሲልቨር አማራጭ አለው ማለት ነው። ከሁለቱም አንዱ መርጠን መግዛት እንችላለን ማለት ነው። ይህ አፍትሮን እንደነገርኳቸው ሁለት ዓመት የካምፓኒ ዋራንቲ አለው። ዋጋው ደግሞ 27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 እንዲሁም በ0960318181 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ለኤክስር ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ እንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ሊያሳውቁን። ስለተከታተላችሁን እናመሰግናለን።